ደርሰውና በባህርዳር ዳር ዩኒቨርሲቲና በአሚኮ ጥምረት ወደ እናንተ የሚደርሰው የመስኮተ ጥበብ ዝግጅታችን ተጀምሯል። እንግዲህ እንደ ወትሮ ሁሉ የተለያዩ ፕሮግራሞችን ወደ እናንተ እናደርሳለን። በቅድሚያ ግን በሳምንት ውስጥ በባህር ዳር ዩኒቨርሲቲ ምን አይነት እውነቶች ተከናወኑ የሚለውን አማራ ሊቁ ያስዳስሰናል። እሱን ተክታትለን ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። አሁን አሁን በቡድን ሆኖ የአካል ብቃት እንቅስቃሴ የሚያደርጉ ሰዎች እንዲሁም ቡድኑን የሚያሰለጥኑ ባለሙያዎች እየበዙ ነው። ግን የሚሰሩት የአካል ብቃት እንቅስቃሴ እድሜ፣ የጤና ሁኔታንና የስነ ምግብ ጉዳይን ያላገናዘበ መሆኑን ሁሉም ይስማሙበታል። በባህርዳርና አካባቢው የቡድን ስፖርት ከሚሰሩ የህብረተሰብ ክፍሎች በተወሰደ ጥናትና በተገኘ ግኝት የአካል ብቃት እንቅስቃሴ ብቻ የሚያመጣውን ለውጥ በስነ ምግብና ልኬት በመጨመር የሰውን ተጠቃሚነት ከፍ ለማድረግ የጤና ስፖርት የሚያሰሩ አሰልጣኞችን እውቀትና ክህሎትን ከፍ እንዲል ታሳቢ በማድረግ የባህር ዳር ዩኒቨርሲቲ የስፖርት አካዳሚ የአካል ብቃት እንቅስቃሴ ስነ ምግብና ልኬት ላይ ያተኮረ ስልጠና ከሰሞኑ ሰጥቷል። ስልጠናውን የሰጡት በባህር ዳር ዩኒቨርሲቲ ስፖርት አካዳሚ መምህርና የኢትዮጵያ ብሔራዊ ቡድን የሥነ ምግብ ባለሙያው ዶክተር ዳንኤል ክብረት ስልጠናው አመጋገብን ከስፖርታዊ እንቅስቃሴ ጋር ማገናኘት ዓላማ አድርጎ እንደተሰጠ ገልጸዋል። አካላዊ እንቅስቃሴና አመጋገብ ግላዊ ወይም ኢንዲቪዥዋላይዝ መደረግ ያለበት ነው። ኮንሴፕቱ እኛ ጋር ግን ብዙ ጊዜ ልብ ብለሽ ከሆነ በጣም ቀጭኑ በጣም ወፍራሙ እድሜው በጣም ወጣት እንደገና በጣም ሽማግሌ ሁሉም አንድ ላይ ነው የሚሰሩት፣ ግሩፕ ኤክሰርሳይዝ ነው የተለመደው። አሁን የሚያስጨብጥናቸው እንትን ኬዝ ባይ ኬዝ አፕሮች እንዲያደርጓቸው ነው። ሌላው ልምምድ ወይም ኤክሰርሳይዝ በሚጀምሩበት ጊዜ ልኬቶች በአብዛኛው አይወሰዱ። መለኪያ መንገዶችን እንዴት እንደሚጠቀሙ የሆነ በሽታ ራሱን እንዲጠብቅ ያስችላል። በስልጠና የተሳተፉ የጤና ስፖርት አሰልጣኞችም በስልጠናው ትልቅ ግብዓት እንዳገኙና ለወደፊት ተጠንቅቀው እንዲሰሩ እንደሚያደርጋቸው ተናግረዋል። ከዚህ በፊትም ያን ያክል ልምዱ የሌለ አሰርቶ መለያየት እንጂ ምን መመገብ አለበት፣ ምን ማድረግ አለበት፣ ሂንቱ የለንም። በዚህ ስልጠና ላይ የወሰድነው ኒውትሪሽን ለእኛ ትልቅ ግብአት ሆኖልናል። ኬዝ ያለባቸው ሰዎች ምን መስራት አለባቸው፣ ምን መስራት የለባቸው፣ ምን መመገብ አለባቸው፣ መመገብ የለባቸውን የሚል ሙሉ ኢንፎርሜሽን የሰጠን ስልጠና ነው። እኔ በተለያዩ በሶሻል ሚዲያ በተለያዩ ነገሮች እያሉ እየሄድኩኝ ማገኘ ብዬ የምሄድባቸው የነበሩ ነገሮች አሁን አፕዴት የሆኑ ጊዜውን የዋጀ ጥሩ ነገር አብዴት የሆኑ የኑትሪሽን እውቀት ነው ያገኘሁት። ከነበረኝ ነገር ዝም ብዬ ያም ያም የነገረኝን ነገር ከሚይዝ ይልቅ አሁን ግን ሪፈር የማደርግበት ትልቅ እድል ሰጥቶኛል። ይህ ለጤና ስፖርት አሰልጣኞች የተሰጠው ስልጠና ማህበረሰቡን ለመድረስ ቀጣይነት እንደሚኖረው የስፖርት እሱን እንሰጣለን። ከዛ በኋላ ደግሞ ታይፑን እንቀይረዋለን፣ ዓይነቱን አሁን ለአካል ብቃት አሰልጣኞች ብቻ ነው የሰጠ ነው። ከዚህ በኋላ ደግሞ የእግር ኳስ አሰልጣኞች ለብቻ የአትሌቲክስ አሰልጣኞች ለብቻ እያደረግን ከስነ ምግብና ልኬት የአካል ብቃት ልኬት ብለን በተከታታይ የምንሰጠው ስልጠና ነው የሚሆን። ያው የስልጠናው ሌቭልም አብሮ እያደገ ሄዳል። የማህበረሰቡን ጤና ለመጠበቅ ሁሉም አካላት ይመለከተዋልና በጋራ መስራት ይገባል ብለዋል ረዳት ፕሮፌሰር ሲሳይ። የተወደዳችሁ ተመልካቾቻችን ከመረጃው ተመልሰናል። በቀጣይ ደግሞ እንግዲህ ከሰሞኑም በባህር ዳር ከተማ አስራ አንደኛው የጣና ፎረም ተዘጋጅቶ ነበረ። የዚህ የጣና ፎረም አንድ አካል የሆነው ደግሞ የአፍሪካ ዩኒቨርሲቲ ፕሬዚዳንቶች ምክክር አንዱ ነበረ። እንግዲህ በዚህ ምክክር ላይ ምን አይነት ሀሳቦች ተነሱ የሚለውን ደግሞ ወደ እናንተ የምናደርስ ነው የሚሆነው ፕሮግራም። ሁሉን አቀፍ ተሳትፎ እያደረገች ትገኛለች። ትኩረቱን በአፍሪካ ሰላምና ጸጥታ ጉዳዮች ላይ ያደረገው አስራ አንደኛው የጣና ፎረም ከሰሞኑ ተካሂዷል። አፍሪካ በዚህ እየተለዋወጠ ባለው ዓለም ምን መስራት ይገባታል በሚለው ላይ መሪዎች በየደረጃው መክረዋል። የአፍሪካ ዩኒቨርሲቲ መሪዎች በዚህ ተለዋዋጭ ዓለም የአፍሪካ ከፍተኛ ትምህርት ተቋማት ጥንድ ኃላፊነት በሀገር በቀል እውቀቶች ለአለም አቀፍ መፍትሄዎች በሚል በባህር ዳር ዩኒቨርሲቲ መክረዋል። በዚህ መድረክ ላይ ሶስተኛው የእድገት መንገድ እውቀትን በማጎልበት ማህበረሰቡን ማጠንከር እንዴት ይቻላል በሚል ቁልፍ ንግግር መልእክት የላኩት የደቡብ ህብረት ድርጅት ዋና ጸሐፊ ሚስተር መንሱር ቢን ሙስላም ስለ ተፈጥሯዊ ኢኮኖሚያዊና ጂኦፖለቲካዊ እውቀቶች አንስተዋል። ለአፍሪካዊ ችግር አፍሪካዊ መፍትሄ ለመስጠት የከፍተኛ ትምህርት ተቋማት የምርምር ማዕከላትን ማቋቋም፣ ከቅኝ ተገዥነት አስተሳሰብ ራስን ማውጣት፣ መተባበር፣ መደጋገፍና መፍትሄዎች ላይ ማተኮር እንደሚገባ አሳስበዋል። በዚህ የአፍሪካ ዩኒቨርሲቲ መሪዎች መድረክ ላይ የፓናል ውይይት ተካሂደዋል። ውይይቱን የአዲስ አበባ ዩኒቨርሲቲ ተቀዳሚ ፕሬዝዳንት ዶክተር ሳሙኤል ክፍሌ የመሩት ሲሆን የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ፣ የሀርጌሳ ዩኒቨርሲቲ ፕሬዝዳንት ዶክተር መሐመድ አህመድና የሲናር ወይንም ሱዳን ዩኒቨርሲቲ ፕሬዝዳንት ፕሮፌሰር አብድራህማን አህመድ ሀሳባቸውን አካፍለዋል። ተለዋዋጭ በሆነው ዓለም የአፍሪካ ዩኒቨርሲቲዎች ሚና ምን መሆን አለበት? ዩኒቨርሲቲዎች የሚሰሯቸው የምርምር ስራዎች በምን አግባብ ነው ለአፍሪካ ችግር መፍትሄ ማምጣት ያለባቸው ተቋማቱ እንዴት ነው የትምህርት ስርዓታቸውን ከቅኝ ተገዥነት አውጥተው አፍሪካዊ የትምህርት ስርዓት የሚቀርጹትና ማህበረሰቡን የሚያገለግሉት የአፍሪካ ዩኒቨርሲቲዎች ለእርስ በርስ ግንኙነታቸው ምን አይነት ስልት መጠቀም ይኖርባቸዋል የሚሉ ጥያቄዎች ተነስተው ውይይት ተደርጎባቸዋል ለአፍሪካ ችግር አፍሪካዊ መፍትሄ ለመስጠት ሀገር በቀል እውቀቶች ላይ መስራት እንደሚያስፈልግ ተመላክቷል የባህር ዳር፣ የሲናርና የሀርጌሳ ዩኒቨርሲቲ ፕሬዚዳንቶችም እርስ በእርስ ግንኙነታቸውን ለማጠናከር እየሰሩ መሆኑን አንስተዋል። ውይይቱ የከፍተኛ ትምህርት ተቋማት ሚናቸውን እንዲለዩ ያደረገ መሆኑን የአዲስ አበባ ዩኒቨርሲቲ ተቀዳሚ ፕሬዝዳንት ዶክተር ሳሙኤል ክፍሌ ተናግረዋል። የአፍሪካ ዩኒቨርሲቲዎች የአፍሪካን ችግሮች በአፍሪካ መፍትሄ ለመቃኘት፣ ለመፍታት፣ ችግሮቹን ለመቀነስ፣ ለመቆጣጠር ብሎም ደግሞ የአፍሪካን ብልጽግና እና የአፍሪካ የለማች ሰላማዊ አፍሪካን ከማረጋገጥ ብልጽግና የተረጋገጥ አፍሪካ ከማምጣት አንጻር ሚናቸው ምንድን ነው በሚለው ላይ ውይይት ይደረጋል። ትርጉም ባለው መልክ የአፍሪካን ችግር አላም ፈታው የሚባለው ብዙ ምክንያት ይነሳል። አንደኛ አፍሪካ ውስጥ ያለውን የዳበረ እውቀት ባህል፣ እና መፍትሄ የመዘንጋት አለ። ሁለተኛ ከማህበረሰቡ በተነጠለ ቋንቋ፣ በተለየ ቋንቋ እና አውድ ውስጥ መፍትሄውን ለማበጀት እና ለማስተላለፍ የሚደረገው ነው። እንደዚህ አይነት መድረኮች የመጀመሪያው አይን ገላጭ ይሆናሉ፣ ዩኒቨርሲቲዎች ሚናቸውን ከማወቅ አንጻር። ሁለተኛ እንዴት አድርገውስ በትብብር መስራት ይችላሉ። ሶስተኛ በቅኝ ግዛት የተጣለብን የቋንቋ ይሁን የስርዓተ ትምህርት ይሁን የምርምር አሰራርን ለመፍታት ብሎም በራስ አውድ በራስ ቅኝት የተሰራን ትምህርት ለማዘጋጀት ሰውን ለማብቃት መፍትሄ ለማምጣት የሚረዳ ስራ ያግዛል የሚል አምነት አለ። የባህር ዳር ዩኒቨርስቲ ፕሬዝዳንት ዶክተር መንገሻ የነ የአፍሪካ ዩኒቨርስቲዎች ጥንድ ኃላፊነታቸውን አንስተው ይህ ውይይት የበለጠ መተባበር እንደሚገባ ያሳየ ነው ብለዋል። የአፍሪካ ዩኒቨርሲቲዎች መንታ ኃላፊነት ወይም ጥንድ ኃላፊነት አካባቢ እውቀቶችን በማመንጨት መፍትሄ መስጠት፣ በሌላ በኩል ደግሞ ዓለም አቀፋዊ ተወዳዳሪነትን ማረጋገጥ ላይ ያደረገ ነው። በዚህ ረገድ በተለይ የጣና ፎረም አጠቃላይ የጣና አጠቃላይ ሀይ ሴኩሪቲ እና የፖሊሲ ጉዳዮችን ዲስከስ ከማረግ ከመወያየት ባለፈ በባህር ዳር ዩኒቨርሲቲ የሚመራውን የቫይስ ቻንስለሮች ውይይትን በያመቱ እንዲቀጥል ማድረጉ በአንድ በኩል የአፍሪካ ዩኒቨርሲቲዎች የሚያወጡትን እውቀት ተቀብሎ ወደ ተግባር ለመለወጥ በጣም የሚስማማና ትርጉም ያለው በተግባር የሚለወጡ እውቀቶችን በማመንጨት ረገድ እንደገና ይሄን ደግሞ በትብብር በመስራት መፍትሄ በማምጣት ረገድ አካባቢያዊ ቀጠናዊ አህጉራዊና እንዲሁም ዓለም አቀፋዊ መፍትሄዎችን ለማመንጨት የሚያመች በተለይ ደግሞ ለአፍሪካ ችግር አፍሪካዊ መፍትሄ ማመንጨት ያለባቸው የአፍሪካ ዩኒቨርሲቲዎች ሲተባበሩ ብቻ ነው የሚለውን አቋሙን ደግፎ መቀጠል አይ ቲንክ ለከፍተኛ ተቋማት በጣም መልክ ኃላፊነቶች ተብሎ የተቀመጠው በአንድ በኩል ከአካባቢ ይጀምራል፣ ከሀገር ይጀምራል፣ ከዛ አህጉራዊና ቀጠናዊ ችግሮችን በመለየት ለነዚያ ሊውል የሚችል መፍትሄ ማመንጨት ነው። ለዚህ ደግሞ የከፍተኛ ተቋማት ትብብር የግድ ያስፈልጋል። የኖልጅ ፈጠራና የተፈጠረውን እውቀት ደግሞ ወደ ተግባር ለውጦ መሰረታዊ ለውጥ ለማምጣት ትብብር የግድ ያስፈልጋል። ምክንያቱም ነውሌጅ ሸርድ ኢኮሎጂ ነው ነው የሚሉት ነጮቹ ማለት ነው እንግዲህ። አፍሪካዊ መፍትሄ ለማምጣት ደግሞ በተበድሮ ሳይንስ የሚሆን አይደለም። ስለዚህ የአፍሪካ ምሁራን በአፍሪካ ጉዳይ ላይ መተባበር ግድ ያስፈልጋቸዋል። ይሄ እንዲሆን ደግሞ እንዲህ ያለ አውድ የግድ መፍጠር ያስፈልጋል። አይንክ ባህር ዳር ዩኒቨርሲቲ ከጅምሩ በተለይ ከምስራቅ አፍሪካ ከሚገኙ ዩኒቨርሲቲዎች ጋር በመተባበር ግንባር ቀደም ነው። ለምሳሌ ያክል የምስራቅ አፍሪካ የሚገኙ እንዲሁም ደቡብ አፍሪካ ያሉ ሀገራት ተማሪዎች በባህር ዳር የመምህራንና የተማሪዎች ልውውጥ አይ ቲንክ አፍሪካዊ የሆነ ባህል በመገንባት መፍትሄ ማመንጨት የሚችልበት እድል አለ ብዬ አምናለሁ። የአፍሪካ ዩኒቨርስቲዎች የመጀመሪያው አፍሪካ የሚመስል ስርዓተ ትምህርት ማበጀት ይኖርባቸዋል። ሁለተኛው የአፍሪካን ጉዳይ የሚመለከት የምርምር አጀንዳ ሊኖራቸው ይገባል። ሶስተኛው ማህበረሰቡን መሰረት ያደረገ ስራ መስራት ይኖርባቸዋል። የመጨረሻው ያው ቋንቋ ነው። ህዝብ በቋንቋ ነው። የትኛውም የአፍሪካ ቋንቋ የተለያየ ቢሆንም ቢያንስ ቢያንስ ለአብዛኛው እንግሊዝኛ ፈረንሳይኛ፣ ሆነ ፖርቱጊዝ ሆነ ስፓኒሽ ኢትዮጵያኖች፣ አፍሪካኖች በሚያውቁት በሚገባቸው ቋንቋ መረዳትን በሚችሉበት መልክ መፍትሄውን ማዘጋጀት ያስፈልጋል። ይህ ፎረም ለባህር ዳርና አዲስ አበባ ዩኒቨርስቲዎች ፋይዳው ትልቅ ነው። እነኚህ መድረኮች የእውቀት መንሸራሸሪያ መድረኮች ይሆናሉ። የእውቀት መንሸራሸሪያ ብቻ ሳይሆን ለቀጣይ ምርምር ደግሞ አጀንዳ የሚቀርጽባቸው ይሆናሉ። የትብብር ማበልጸጊያዎች ይሆናሉ። ዩኒቨርሲቲዎች እርስ በእርስ መገናኘታቸው፣ መነጋገራቸው ዛሬ ከአዲስ አበባ ዩኒቨርሲቲ ከባህር ዳር ዩኒቨርሲቲ ከሲናር ዩኒቨርሲቲ ሱዳን እና ከሀርጌሳ ዩኒቨርሲቲ የተገናኙ የዩኒቨርሲቲ ኃላፊዎች ናቸው የተወያዩት። ይሄ እዚህ ለታደሙ ምሁራን ምን አይነት መፍትሄ ላይ መስራት እንዳለባቸውና አጀንዳ ከመለየት አንጻር እጅግ ጠቃሚ ነው ብዬ አስባለሁ። ባህር ዳር ዩኒቨርስቲ በተካሄደው የአፍሪካ ዩኒቨርስቲ ፕሬዚዳንቶች መድረክ ከአፍሪካ የተለያዩ ዩኒቨርስቲዎች ምሁራችሁ እየተከታተላችሁን ስላላችሁ እጅግ አድርገን እናመሰግናለን። በባህር ዳር ዩኒቨርሲቲና በአሚ ጥምረት በየሳምንቱ ወደ እናንተ የሚደርሰውን የመስኮተ ጥበብ ዝግጅታችን ነው እየተከታተላችሁ የምትገኙት። በቀጣይ ደግሞ አንድ ዝግጅት ወደ እናንተ እናደርሳለን። የባህር ዳር ዩኒቨርሲቲ የሳይበር ታለንት የክረምት ስልጠና ሰጥቶ ነበረ። እንግዲህ እነዚህ ተማሪዎች ከሰሞኑን ተመርቀዋል፣ የሰሩትን የፕሮጀክት ስራም አስጎብኝተዋል። ይህንን የተመለከተ ዝግጅት ነው ወደ እናንተ የምናደርሰው። ፕሮግራሙን ያዘጋጀችልን አዜብ ዮሀንስ ናት። ወደ ፕሮግራሙ ልምራችሁ። በክረምት ወራት ተማሪዎች የመደበኛ ትምህርታቸውን የሚያግዝ ወይንም እንደ የዝንባሌያቸው ከመደበኛ ትምህርት ወጣ ባሉ ተግባራት ራሳቸውን ያዝናናሉ። በ2017 የክረምት ወራት በባህርዳር ዩኒቨርሲቲ በኢንፎርሜሽን መረብ ደህንነት አስተዳደርና በአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ የጋራ ትብብር የታዳጊዎች የሳይበር ታለንት ስልጠና ፕሮግራም ተካሂዶ ነበር። የዚህ ፕሮግራም ዓላማ በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ታለንት ዲቪዥን ኃላፊ አቶ ስመወርቅ እሸቱ ይናገራሉ። እንደ ሀገር በሳይበር ደህንነት ዘርፍ ላይ የታለንት ፑል መፍጠር ነው። ብዙ ጊዜ ያው የታለንት ኮንሰብት ትንሽ ወደ አርቱና ወደ ኪነ ጥበቡ የማድላት ነገር አለና ታለንት ሲባል ሰው ኪነ ጥበብ ላይ ብቻ ይመስለዋልና ታለንት በጣም መጠነ ሰፊ የሆነ ዘርፍ ላይ ስላለ እኛ ደግሞ ሞር ቴክኖሎጂ ላይ እና ሳይበሩ ላይ ታለንት ያላቸው ልጆች በመመልመል አልምተን ወደ ምህዳሩ ገብተው ሀገርንም ራሳቸውን ቤተሰብ እንዲጠቀም። ዩኒቨርስቲ ግን ለመጀመሪያ ጊዜ ነው የስልጠናው የተሰጠው። ስልጠናው ከመደበኛ የማስተማር ዘዴ ወጣ ባለ እንዲማሩ ነው የሚደረገው የሚሉት አቶ ስመወርቅ ልጆቹ በቴክኖሎጂ ራሳቸውን እንዲሁም ሀገርን እንዲያገለግሉ ያግዛል ብለዋል። ልማታችን ትምህርት ስርዓት ወጣ ባለ መንገድ ልጆች ችግሮችን በመፍታት ፕሮጀክቶችን በመስራት እንዲማሩ ነው የምናደርጋቸው። ኦልሞስት 80 ፐርሰንት የሚሆነውን እነሱ ከራሳቸው እንዲማሩ ነው የምናደርገው። ይህ ሰልፍ ለርኒንግ ግን ኢምፓወር የምናደርግበት ሲስተም ነው። ምክንያቱም ልጆች ተቋማት ላይና አስተማሪዎቻቸው ላይ ጥገኛ እንዲሆነ አንፈልግም። ስለዚህ የምናስተምርበት ዘይዴ ሜንቶር ሽፕ ነው ማለት ነው። ሜንቶሩ ሂንት ይሰጣቸውና በተሰጣቸው ሂንት መሰረት ፕሮጀክቶችን፣ ቻሌንጆችን እንዲፈቱ ይደረጋል ማለት ነው። ስለዚህ ቀጥታ ወደ ቻሌንጅ ነው የሚገቡት። ቻሌንጅ ሲሰሩ ደግሞ የሆነ የሆነ ፕሮጀክት ይሰራሉ ማለት ነው። ያ ፕሮጀክት ምናልባትም ጠንካራ ፕሮጀክት ከሆነ ላይፋቸውን ወደ መቀየር የሚያስችል ይሆናል። ወይም ደግሞ ማይንድ ሴታቸው ነው የሚሰራ ሊሆን ይችላል እንደየ ፕሮጀክቱ ሊለያይ ይችላል። መዳረሻቸው የት ነው? እንግዲህ ኢንሳ የሀገር ተቋም ነው። የመጀመሪያው ለራሱ የሚወስዳቸው ልጆች በጣም ውስን የሆኑ ልጆች በሱ ስኮፕ እና በሱ ሚሽን፣ በተቋሙ ሚሽን እንትን ያላቸው አቅም ያላቸው ወደ ተቋሙ የማስገባት ስራ ይሰራል። ግን አብዛኛው ምንድን ነው ወደ ሀገሪቷ ወዳሉት ይህ ስልጠና ዩኒቨርሲቲው የተሰጠውን ኃላፊነት እንደተወጣ የባህር ዳር ቴክኖሎጂ ኢንስቲትዩት ምክትል ሳይንቲፊክ ዳይሬክተር ዶክተር አማረ ካሳ ተናግረዋል። ተማሪዎችም በሁሉም ምልዑ ሆነው እንዲወጡ ከስነ ምግባር ጀምሮ የተለያዩ ስልጠናዎች መሰጠቱን ያስረዱት፣ ልጆቹ ህጻን ናቸው። ዶር ማንዶር ለ30 ቀናት ከኛ ጋር ከቤተሰብ ተለይተው መቆየት አለባቸው የተለያዩ ስራዎችን መስራት አለባቸው። ጤንነታቸውን፣ ምግባቸውን፣ መኝታቸውን ሁሉ ነገር መከታተል ስለነበረብን ትንሽ ለመጀመሪያ ጊዜ ስለሆነ የሚያስፈራ ስራ ነበር። ነገር ግን በልጆቹም ጥንካሬ፣ እኛም ባለን የዩኒቨርሲቲ ሰራተኞች ክትትል ለአንድ ወር በብቁ ሁኔታ ስልጠናቸውን አጠናቅቀው ጨርሰዋል። ልጆቹን እንግዲህ ሶስት አይነት ፕሮግራም እንዲወስዱ ያደረግናቸው አንደኛው ኤሮስፔስ ኢንጂነሪንግ የሚባል አለ፣ ኤርክራፍት ና አየር ላይ ያሉ ነገሮችን እንዲለማመዱ። ሁለተኛው ሳይበር ሴኪሪቲ የሚል ነው፣ የመረጃ ደህንነት መከላከል ማለት ነው። እሱን ላይ እንዲሰሩ ነው። ሌሎች ደግሞ የተለያዩ አፕሊኬሽኖችን እንዲሰሩ አድርገን በሶስት ፕሮግራም ነው የከፈል ናቸው። በአብዛኛው የትምህርቱ ባህሪውና ከሪክላሙ በራሱ ብዙውን ስራ ልዮች እንዲሰሩት የሚያደርግ ነው። መጀመሪያ አካባቢ የመንገዳገድ ችግር ነበር። ከዚህ በተጨማሪ ደግሞ ሳይኮሜትሪ የሚባል አለ፣ ስነ መግባራቸውን የሚቀርጽ። ከዛ ደግሞ ፊትነሳቸውን የሚለካ ጦጦት፣ እየተነሱ ስፖርት መስራት አለ፣ እና ትንሽ ከለመዱት ባህሪ መውጣት ስለነበር የመጀመሪያው ሳምንት የመንገጫገጭ የመነጫነጭ ትንሽ ወደኋላ ሪትሪት የማድረግ ችግር ነበር። ከዛ በኋላ ግን ራሳቸው በጣም እየወደዱት መጨረሻ ላይ በእኛ በጠበቅ ነው ና በአሰብ ነው ልክ ፕሮጀክት ሰርተው አሳይመንታቸውን ሰርተው ፕሮጀክት ሰርተው ቲም ፈጥረው ባይዘዋይ ከወጡ በኋላ እስካሁን የተከታተለናቸው ነው። ነሐሴ 30 ነው ያለቀው ፕሮግራም የዩኒቨርሲቲ ስልጠናው። ከዛ በኋላ ለባለፉት አንድ ወር ደግሞ ፕሮጀክት ሲሰሩ ነው የቆዩ ማለት ነው። ባየሻቸው መልኩ ሰክሰስፉል የሆነና ይህ ስልጠናም ለዩኒቨርሲቲው ልዩ ትርጉም አለው ባይናቸው፣ ዶክተር አማረ ዩኒቨርሲቲው ከወጣት ጀምሮ ራሳቸውን የቻሉ ትልልቅ ሰዎችን ድረስ የህፃናትን አቅም ከመጀመሪያው ከታች በማጎልበት መጨረሻ ላይ አንደኛ የባህር ዳር ዩኒቨርሲቲ ተማሪ እንዲሆኑ እንፈልጋለን አድርገው ሲመጡ ማለት ነው። ሁለተኛ ነገር ደግሞ ችግር ፈች የሆኑ የአይቲ አፖችን እንዲያበለጽጉ እናደርጋለን። በዚህ ዘርፍ አንድ ስሙን እየገነባ ራሱን ወደ ኮሚኒቲ እየቀረበ እታች ያሉት ወጣቶች እኛ ያላገኘነው እድል እያገኙ እንዲሄዱ ና አሁን በዲጂታላይዜሽን ዘርፍ አለም የደረሰችበት ደረጃ ና የዓለም ወጣቶች የደረሱበት ደረጃ እኩል ነው እንዲሄዱ በማድረግ አንድ የኮሚኒቲ አስተዋጽኦን እያበረከተ ይገኛል ማለት ነው። ይህ ደግሞ ለዩኒቨርስቲው ተሳትፎ ሳይሆን ግዴታውም ነው ብዬ አምናለሁ እንደ ግለሰብ ማለት ነው። ሰማንያ ሁለት ናቸው። ጥያቄው በጣም ብዙ ነው። በሚቀጥለው አመት ደግሞ ከዚህ ሰፋ ብሎ አምስት መቶ ሶስት መቶ ተማሪዎች እና ዚያ በላይ የሆኑ ተማሪዎችን ተቀብሎ ያስተናግዳል ብዬ አስባለሁ። እሱን ለመስራት ደግሞ ከአሁኑኑ ከዛሬ ጀምሮ አስፈላጊ የሆኑትንና ከያጋጠሙን ችግሮችን አርመን እየተዘጋጀን እንቆያለን ብዬ አስባለሁ። ልጆችን በቆይታቸው የተለያዩ ፕሮጀክቶችን የሰሩ ሲሆን ይህ ስራቸው ዳር እንዲደርስ ማንኛውንም ድጋፍ በፈለጉት ጊዜ ዩኒቨርሲቲው ለማገዝ ዝግጁ መሆኑን ዶክተር አማር አስረድተዋል። ሲወጡ በቲም አድርገናቸው ነው የወጡት። ወደ ሀያ አካባቢ ቲሞች አሉ። በእያንዳንዱ ቲም ወይም በእያንዳንዱ ግሩፕ ከሶስት ከአምስት ተማሪዎች አሉ። እያንዳንዱ ግሩፕ የራሱ የሆነ ፕሮጀክት አይዲያ ያለው አሁን ፕሮጀክት አይዲያ ሴንተሮቻችን እነዚህ ልጆች መደገፍ እንፈልጋለን ማለት ነው። ስለዚህ ወደ ዩኒቨርሲቲ የሚገቡት ወደ እኛ ዩኒቨርሲቲ እንዲገቡ አንዳንዶቹ 12ተኛ ክፍል የጨረሱ ናቸው። የታችኞች ደግሞ በሳመርና በእሁድ ቅዳሜ እየመጡ የእኛን ሰክሰስ ሴንተሮች እንዲጠቀሙ ሜንተርሽፕና ኮችንጋችን አጠናክረን እንቀጥል ይሆናል ማለት ነው። በሀገር አቀፍ ደረጃ ከተመዘገቡ ከ7000 በላይ ልዩ ችሎታ ካላቸው ታዳጊዎች ውስጥ በተለያዩ መመዘኛዎች 781 ናቸው በሀገር አቀፍ ደረጃ ለተሰጠው የሳይበር ታለንት ስልጠና የተመረጡት። ከነዚህ ውስጥም 81 ናቸው በባህር ዳር ስልጠናቸውን የተከታተሉት። እነዚህ ታዳጊዎችም ስልጠናቸውን በማጠናቀቃቸው የምረቃ ስነስርዓት ከሰሞኑ ተካሂዷል። በዚህ የምረቃ ስነስርዓት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር እና የባህር ዳር ዩኒቨርሲቲ ፕሬዚዳንትን ጨምሮ የተለያዩ ተቋማት መሪዎች ተገኝተዋል። የባህር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር መንገሻ አየነ ታዳጊዎችን ማሰልጠን ክብሩ ለዩኒቨርሲቲው መሆኑን ገልጸው ዩኒቨርሲቲው በዚህ ዘርፍ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። በዚህ ታለንት ስሜር ካምፕ ዋነኛ ትምህርት የሚሆነን በተለይ ለባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት ለስኩል ኦፍ ኮምፒቲንግ በጣም ትርጉም ያለው ነገር ይመስለኛል እና የትምህርት አላማ ለልጆቹ ዋና ግቢ የሆናቸው ዘንድ ባቆመው ባጽናው ጉዳይ ላይ ስለሆነ ባህርዳር ዩኒቨርሲቲ በዚህ ዘርፍ ላይ የበለጠ ለመስራት አቅደናል በባህርዳር ቴክኖሎጂ ኢንስቲትዩት ምናልባት እንግዲህ ቀድሞ ያፈራ እንዳይሆን ነው እንጂ በ2018 ዓ ም ፕሮባብሊ እነዚህ ህፃናቶች በዚህ ጊዜ ከሰሩበት አይ ቲንክ ክፍል መሰረተ ልማት ባለፈ የሳይበር ታለንት እና የአፕ ፋክተሪ ኮሪደር በመፍጠር በልዩ ሁኔታ ስልጠና የሚካሄድበትን ቦታ ለይተን ሬኖቬት አድርገን በጣም ምቹ አካባቢን በመፍጠር የመጪው ዘመን ህፃናት በዛሬው እና በነገው ቴክኖሎጂ ላይ የራሳቸውን አሻራ እንዲያሳርፉ ሀገራችንንም ከሌሎች ሀገሮች ሰርታ እንዲያቆሙ የራሳችንን አስተዋጽኦ ለመወጣት ዝግጁ ነን። ይህ በተቋማት የጋራ ትብብር የሚሰጠው ስልጠና እንደሚቀጥል ያረጋገጡት ፕሬዚዳንቱ በቀጣይም ዩኒቨርስቲው ለሚሰጠው ተግባርም ዝግጁ መሆናቸውን ገልጸዋል። ከኢንሳ ጋር ያለን ትብብር እና አብሮ የመስራት ፍላጎትን በዚሁ ልክ እንደሚቀጥል በተለይ ባህር ዳር ዩኒቨርሲቲ ይሸከመዋል ተብሎ የሚሰጠንን አሳይመንት በቀጥታ መውሰድ እንደምንፈልግ ቃል መግባት እፈልጋለሁ። በር ተከፍቶልናል። አይ ቲንክ ኢንሳ ከጎናችን ሆኖ ይቀጥላል። ልዩ ችሎታ ያላቸው ልጆች ከቤታቸው በመሰብሰብ የሀገርን ችግር በሀገር ልጆች ለመፍታት ዓላማ ተደርጎ እንደተጀመረ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትግስት ሀሚድ ተናግረዋል። ሳይበር ታለንት ዋና ዓላማ ሀገራችን የቴክኖሎጂ ጥገኝነት እንዳይኖራት በተለይ የዲጂታል ሉዓላዊነትን ለማስከበር የራስ የሆነ ምርት ያስ ምናልባትም ወደ ተቋማችን ኢንቫይትድ ሆናችሁ በቀጣይ መታችሁ ስታዩ የምታዩችን ምርቶች ጭምር በሀገር ልጆች የለሙ እንደናንተ ለችግሮቻችን መፍትሄ ባመጡ አእምሮዎች የበለታን ቢሆን እንፈልጋለን። ለዚህ የዲጂታል ኢትዮጵያ ስትራቴጂያችን ሆምግሮን ኢኮኖሚን የሚያሳልጥ በራስ የለሙ ቴክኖሎጂዎችን መጠቀም አስገዳጅ እየሆነ መጥቷል። ይሄ በሁለት መልኩ ነው። አንደኛው ስታርታፖችን እንደናንተ አይነት ፈጣሪ የሆኑ ወጣቶችን ማበረታታት ነው። ሁለተኛው የሴኩሪቲ ተጋላጭነት ወይም የእጅ አዙር ባርነትን ማስቀረት የምንችለው ሌሎቹ እያመረቱ በረዥም ገመድ የታሰረች ዶሮ አይነት ሲፈልጉ የሚስቡት ሲፈልጉ የሚለቁት አይነት ፕሮዳክት መጠቀምን እንድናቆም ነው። ለዚህ እናንተ ሚና በጣም ትልቅ ነው። ጉዟችሁን ገና ጀመራችሁ። እያደጋችሁ ስትሄዱ ይሄን እያሰባችሁ፣ ዩኒቨርሲቲም ስትሄዱ ሁሌ የሀገራችንን ችግር ለመፍታት የምታገሙ እንድትሆኑ አለራ ጭምር ማስተላለፍ ወዳለሁ። በስልጠናው የተሳተፉ ልጆች ጊዜያቸውን በአግባቡ እንደተጠቀሙበት ዳይሬክተሯ ገልጸው ባህር ዳር ዩኒቨርሲቲ ስልጠናውን እንዲሰጥ ለቀረበለት ጥያቄ ለሰጠው ፈጣን ምላሽ ምስጋና አቅርበዋል። የሚሰጠንን ኮምፒውተር እጃችን ላይ ያሉ ስልኮችን ለመልካም ነገር መጠቀም ሀገራችንን ለማ ልጆች አሏል ለእኔ ማቃጠል ብዬ ነው የምወስደው። እናንተ ተጠቅማችሁበታል። በእድሜያችሁ እየሰራችሁ ነው። ይሄን ላበረከተልን ደግሞ የባህር ዳር ዩኒቨርሲቲ እጅግ በጣም አድርገን እናመሰግናለን። ጥያቄ ስናቀርብ ያለ ምንም አግማማት ያለምንም ወጪ ብዙ ችግር አለ። ባህርዳር ዩኒቨርሲቲ ለኮሚኒቲ እንደሚሰራ አንዱ ማሳያ ነው። ልጆቻችንን እኛ ነው ክለው አጋር ሆነው ቃል በገቡት መሰረት ዶርም ሰጥተው ምግባቸውን እየተከታተሉ እዚህ ላደረሱልን የባህርዳር ዩኒቨርሲቲ ሰራተኞች፣ አመራሮች እጅግ በጣም አድርገን እናመሰግናለን። በዚህ የምረቃ ስነስርዓት የአስር ዓመት ታዳጊው ክስተት ሆኖ ነበር ታዳጊ ቃል አብ ዩኒቨርሲቲው ልዩ ድጋፍ አድርጎ ለዚህ መብቃቱን የታዳጊው ወላጅ አባት ተናግረዋል። ከመጀመሪያው ጀምረው ለዚህ የኢንሳ ሳመር ፕሮግራም ያበቃው በትምህርት ቤቱ አማካኝነት በተላለፈ መረጃ ነው። ለዚህ ፕሮግራም መሳተፍ ሊያበቃ የሚችለውን አሰስመንት ወስዶ ግቢ ውስጥ ገብቷል። የገባው ጊዜ እድሜው ትንሽ በመሆኑ ምክንያት እድሜው አስር አመት ነው። የአምስተኛ ክፍል ተማሪ ነውና ትንሽ ከነበሩት ልጆች ጋር እኩል ላይሄድ ይችላል የሚል ቅሬታ ቀርቦበት ነበር፣ ግን ከአስተባባሪዎቹ ጋር በመነጋገር እንዲቀጥል አደረግን። እሱም በዚህ ትምህርት መሳተፍ ያለውን ፍላጎት አሳያቸው። ከጓደኞቹ ጋር እንግዲህ ከአንድ ወር በላይ አብሮ ቆይቷል። በዛ ጊዜም ያገኛቸውና እንደ ወላጅ ያየናቸው ጥሩ ጥሩ ነገሮች በቴክኖሎጂ ዘርፍ ብዙ እስኪሎችን ይዞ መጥቷል። ቻሌንጅ ሲገጥሙት እንዴት መፍታት እንደሚችል ልምድ ይዞ መጥቷል። ከእንደገና ደግሞ ለቴክኖሎጂ ያለውን ፍላጎት አሳድጓል። በተጨማሪ ከጓደኛ ጋር መግባባት እና በራስ የመተማመን ክህሎትን ሁሉ አሳድጎ ይዞ መጥቷል። ለዚህም የባሕርዳር ዩኒቨርሲቲ በጣም ትልቅ አስተዋጽኦ አለው። ከሙሉ ስታፉ እንደ ልጃቸው በማየት ብዙ እገዛ ሲያደርጉለት ቆይተዋልና ባህርዳር ዩኒቨርሲቲንም ፕሮግራሙን ላዘጋጀው ኢንሳም እጅግ ከፍ ያለ ምስጋና አለን። ልጆች ከመደበኛ ትምህርታቸው ኤሌክትሮኒክስ ላይ ብዙ ሲያተኩሩ የጥናት ጊዜያቸውን ይሻማል የሚል ፍራቻ አለን። ወላጆችም በጣም ቴክኖሎጂ ላይ እንዳይከለከሉ ወይ ደግሞ በክልከል አይነት ነገር ሳይሆን ፕሮግራሙ ወጥቶላቸው በዛ ልክ ትምህርት አዘልና እውቀት ሀዊ ለሆነ ነገር እንዲጠቀሙ ማድረግ መከታተል፣ እንደገና ሌላም ፕሮግራም ሲያወጡ የዛ ፕሮግራም አካል ማድረግ ጥሩ ነው። ታዳጊዎችም በስልጠና ቆይታቸው የሰሯቸውን ፕሮጀክቶች ከፌዴራል እና ከአማራ ክልል ከተለያዩ የመንግስት ተቋማት ለመጡ አካላት አስጎብኝተዋል። ያነጋገርናቸው ታዳጊዎችም የዩኒቨርሲቲ ቆይታቸው ምን ይመስል እንደነበረ ሀሳባቸውን አጋርተውናል። እኔ በራሴ ሰራቸው የነበሩ ፕሮጀክቶች ነበሩ። ከዛ ከዚኛው ላይ ደግሞ አንዳንድ ሂንቶችን ኦንላይንም እዛውም ስንሰጥ የነበሩ ነበሩ እና እነዛ ቲፖች ሞር ፕሮጀክት ላይ እንዴት ሪል ፕሮጀክት ላይ ፎከስ ማድረግ እንዳለብን ነዛን እነዛን አይነት ስሜቶች ጨምረውልኛል ማለት ነው። ለእኔ ሞት ቤት አድርገውኛል ማለት ነው። ከመጀመሪያ ከነበረው ሳመርካም በጣም ደስ ይል ነበር። የተለያዩ እውቀቶችን አግኝተንበታል። ቲምወርክ፣ በተለይ ቲምወርክ እንዴት ሲም መመስረት እንዳለብን፣ እንዴት መደጋገፍ እንዳለብን፣ እንዲሁም ደግሞ የተለያዩ እውቀቶችን በሳይበር ማናቃቸው ነገሮች አሉ። በሳይበርም ዲቨሎፕመንት ላይ የማናቃቸው ነገሮች ነበሩ እና ደግሞ የተለያዩ ዝግጅቶች ስለነበሩ እኛ አርባ የሆነ እውቀት እንዲኖረን አድርጎናል ማለት፣ ቆይታችን ደስ ይል ነበረ። አንደኛው ታይም ማኔጅመንት ነው። ፕሮጀክት ሰጠን ነበረ እና በዚህ ሰዓት እንደዚህ ሰዓት ላይ አድርሱ ምናምን እንባላለን። እሱን ታይም ማኔጅመንት ተምረንበታል። ከዛሬ ደግሞ ቲምወርክ የምንሰማቸው ነገሮች አሉ ቲዎሬቲካል የሆኑ ነገሮችን፣ እሱን ደግሞ ፕራክቲካል አይተናል ማለት ነው። በሳይበር እነዚህ ታዳጊ ልጆችም ለባህርዳር ዩኒቨርሲቲ አልሙኒ ለኢንፎርሜሽንና መረብ ደህንነት አስተዳደር ደግሞ አምባሳደር ናቸው። በመጨረሻም በስልጠናው ለተሳተፉ ታዳጊዎችና ስልጠናው ውጤታማ እንግዲህ የዛሬው የመስኮተ ጥበብ ዝግጅታችን እስካሁን የተከታተላችሁትን ይመስል ነበረ እንግዲህ ዛሬ ሶስት ፕሮግራሞችን ወደ እናንተ አደረስን በቅድሚያ በባህርዳር ዩኒቨርሲቲ በሳምንቱ ውስጥ ምን አይነት እውነቶች ተከናወኑ የሚለውን በመረጃ ወደ እናንተ አደረስን በቀጣይ ደግሞ እንግዲህ ከሰሞኑን በባህር ዳር ከተማ 11ኛው የጣና ፎረም ተካሂዶ ነበረ የዚህ ፎረም አንድ አካል የሆነው የአፍሪካ ዩኒቨርስቲ ፕሬዚዳንቶች ምክክል ምክር ደግሞ ተካሂዷል። እንግዲህ በዚህ መድረክ ደግሞ የተነሱ ሀሳቦች ምን ነበሩ የሚለውን ወደ እናንተ አደረስን። በስተመጨረሻም በባህር ዳር ዩኒቨርሲቲ በክረምት የሳይበር ታለንት ስልጠና ተሰጥቶ ነበረ። እነዚህ ተመራቂ ተማሪዎች ምን አይነት የፕሮጀክት ስራዎችን አቀረቡ፣ ምን አይነት ስልጠና ነበር የተካሄደው የሚለውንም ደግሞ በስተመጨረሻ ወደ እናንተ አደረስን ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች የምንገናኝ ነው የሚሆነው። ፕሮግራሞቹን በማዘጋጀት አዜብ ል ዮሐንስ በትውውቁ ደግሞ ነው የተስፋንሽ ጥሩና ሀብረናችሁ ነበርን እስከ ሳምንት ቸርቆዩልን